አንድ ቦታ ቁጭ በልና እና እራሱ በርና በሩ የገጠመ ነው። በርና በሩ የገጠመ ስለሆነ ከሶፋው ላይ ነው ሴቱም ወንዱም የምናመሸው ማለት ነው። መጠጥ ምናምን ይመጣል። በቃ በመጠጥ በመስከር የተነሳ ነው እንጂ እኔ ከእሷ ጋር ፍቅር ኑሮብኝ፣ እኔ ከእሷ ጋር የሆነ ነገር ኑሮብኝ አይደለም የሆነው ማለት ነው። ገብቶሻል አይደለን? ስለዚህ እኔ ከእሷ ጋር የተለየ ነገር ኑሮብኝ አይደለም። አውቀው በሴራ ያደረጉት ነገር ነው። ከዛ እንድንቆይ ከዛ እንሰራ የተደረገ ነገር ነው እንጂ የፍላጎት ኑሮ ከእሷ ጋር ያደረግኩት ነገር የለም ገብቶሻል እኔ ከእሷ ጋር ምንም ነገር የለኝም ብር ላለ እኔ እሷ ብር የበላሁት ነገር ብር የለም እኔ ብር ቢኖረኝ አንድ ብር አሊያስኩ የሁለት ዓመት ከስድስት ወሬ እንደው መዝነው ጥዬ የወጣው በህግ እንዳንጠይቅ እንኳ በህግ እንዳንጠይቅ ሂዳችሁ ባንክ አወጣችሁ አምጡና በእጅ ስጡ እየተባለ የሰራው ሰው ነኝ እኔ ዝም የምለው አንገቴን ምደፋው ነገሮቹን ላለመበላሸት ነገሮቹን ላለመነካካት ሰው ላለመነካካት ነው ገብቱሻል አለ። እኔ ከሰው ጋር ላለመነካካት ነው ዝም የምለው እንጂ እኔ በጣም መናገር ከፈለኩ ብዙ ነገሮች እናገራለሁ። ነገር ግን እኔ የምለው ምንድነው ባጭሩ ስናገር የእሷን ብር አልወሰድኩም። ሲቀጥል ደግሞ ከእሷ ጋር እንደዚህ ፎቶ ምናምን የላከሽልሽ ደግሞ አንድ ቀን ነው የልደታችን አንድ ቀን ስለሆነ ነው አብረን የተነሳ ነው ፎቶ እንጂ የተለየ ነገር የለውም። ገብቱሻል አለ። የእሷ አስር ሺ ድርሃም ቢኖረኝ አይዴን ተብሎ ማሰራት ነበር እኔ ሁለት ሺ ብር ከአንዷ ቤተሰቤ ሁለት ሺ ብር ከአንዱ ቤተሰቤ አድርጌ ተበድሬ የሰራሁት ነው እንጂ ሌላውን ደግሞ ከሩት ተበድሬ የሰራሁት የሰራሁት ነው አይዲን እንኳ ሳሰራ ማለት እኔ ከሰው ከማንም ብራ ከሱ እንኳን አይደለም ከሰብለ ከፍቅር ራሱ ብራ አልተቀበልኩም፣ ደሞዜን አልተቀበልኩም። በፍርድ ቤት ነው ያለው አሁን ራሱ ማለት በሶስት እና በአራት እሰጣለሁ ብሎ ቃል ስለገባልኝ ብቻ ነው ዝም ያለው። አሁን ግን እኛ ለመጎንጎን እኛ ሌላ ነገር በደካማ ጎናችን ለመግባት አሁን በዚህ በሌላው ችግሮች ጉዳይ ለመግ በመግባት እነሱ ምን አደረጉ የሌላ ካሜራ ቪዲዮ የሌላ ካሜራ አድርገው ላኩ ማለት ለእናንተ እንጂ የላይ የተለየ ነገር የለውም። እኔ የሰው ብር አልበላውም አልወሰድኩም። በላ እንደዛ ምትል ከሆነ ደግሞ በመጽሐፍ ቅዱስ በትላልቅ ሰዎች በቄስም በሕግም ትጠይቀኝ። እሺ፣ በጣም ጥሩ። እኛ ስላላየን የቪዲዮ ማስረጃም ስለሌለ የሰው ምስክርም ስለሌለ በገንዘቡ ጉዳይ መፍረድ አንችልም። በእርግዝናው ጉዳይ ግን ያው ሆዷ ገፍተው ስላየን በዚህ ጉዳይ በመጠጥ ኃይል ነው ብለሃል። ሚዩት ነክ ወንድሜ፣ በመጠጥ ኃይል ነው አቤባ በመጠጡ በመጠጡ ቪዲዮ ላይ ይልክልሻለሁ። በመጠጡ ቪዲዮ ላይ ይልክልሻለሁ። በእንትን ደግሞ በኋላ እንደሚሰጡ ብር ደግሞ እውነቱን ይናገሩ። ከዛ ቤት ሲሰሩ የነበሩ ሰው ይምጣ። መጀመሪያ ብር ተከፍሎን ማለት መጀመሪያ ተቀብለን ወስደነ ቤት እንደምንሰጥ ሌሎች ይናገራሉ። እነሰመረ ሽፎን፣ እነ ዙፋን፣ እነ ሀዊ። እነሱ ከተነገረ እውነቱን የሀቃቸውን የማተባቸውን ከተናገሩ እነሱ እውነቱን ይናገራሉ። ምክንያቱም እነሱ እንደዛ ስለነበረ የሚሰሩ ማለት ነው። ማለት በባንክ ደሞዛችሁ በባንክ መንግስት እንደ ደሞዝ እንደተቀበላችሁ እንዲያውቅ ደሞዛችሁ በባንክ ይገባላችሁ እና ከዛ እናንተ ዊዝድሮ አርጋችሁ በካሽ ለድርጅቱ ትሰጣላችሁ ማለት ነው ይህን ነው እያልክ ያለው አዎ እንደዛ ነው የምናደርገው እንደዛ ማለት የሁለት ዓመት ከስድስት ወሬ እንደውመጽ አንድ ብር ሳልይዝ ነው የወጣሁት ስለዚህ እኔ ወደ ህዝብ ያልብጣሁት እሱ እንደ ሰውኛ ይሰጠኛል ብዬ ዝም ብዬ አንገቴን ስለደፋው ጭራሽ በሌላ መልክ መጣብኝ ማለት ነው ስህተት ነው እያልክ ያለው እና ሲቀጥል ምንድን ነው የለው አዛብት ሲሰሩ የነበሩት ልጆች ሁሉም በሀቃቸው ከተናገሩ ሁሉም እኔ ደውመዝ ተቀብዬ ለእነሱ ለነሱ እንደምሰጥ ይናገራሉ። ማንኛውም ህብረተሰብ ማለት ነው፣ ማንኛውም እነሱ ሲሰራ የነበረ እርግል። በመጠጥ የተሳሳትከው ነው። እኔ ከእሷ ጋር በመጠጥ አሳሳተችኝ። ከዛ በኋላ ደግሞ የሆነ ቀን ደግሞ እንደዚሁ በመጠጥ ሁለት ቀን ነው። በሁለት ቀን ስህተት ነው የተፈጠረው እንጂ ሌላ ነገር የለም። ግን ሶስት እርግዝና እንዴት በሁለት ቀን ይፈጠራል? ሁለት ጊዜ እኮ ትውርዳለች። እሱንም ማስረጃ ልካልኛለች። የላ እርግዝና አውቀው እኔን የላ ነገር የላ ጥመር ለመቅጠት የተሰራ ሴራ ነው እንጂ የላ እርግዝና የተፈጠረ ነገር የለም። እኔማ እንደዚህ አይነት ባለጌ ነገር አድርጊ ብዬም አላቅም። ሲጀመር እንደዚህ አይነት ነገር መረጃ ካላት እኔ ራሴ ይቀጣለሁ። ለምንድን ነው እንደዚህ አደርገው? እኔ ጥያቄን አልጨረስኩም። የማስወረጃ መድኃኒት በእጅግ ስትሰጣት ያነሳችክ ፎቶ ፊትክ አይታየም፣ ግን እጁ ያንተ ነው በእጅግ ስትሰጣት እኔ ከሌላው ፎቶ እጅህ ጋር ሳመሳስለው አንድ አይነት ነው ጣቶችክ፣ እና በእጅግ የማስወረጃ ኪኒን ስትሰጣት ያነሳችክ ፎቶ አለ። አውቃን አውቃ ነው አቢባ፣ የሌላ ሁሉ ከዛ በፊት በውስጥ እነግርሻለሁ። በጣም ብዙ ነገሮች አሉ፣ በውስጥ እነግርሻለሁ። እዚህ ላይ መናገር የማልፈልገው ማለት ነው። አደለም፣ የኔ አደለም እሺ ጥሩ ስለዚህ፣ ሁለቱ እርግዝናዎች ያስወረደቻቸው ያንተ አይደለም። ያንተ ይሄ ብቻ ነው፣ አሁን ሆዳ ውስጥ ያለው ብቻ ነው ያንተ። በፍጹም እኔ እንደዛ አላደረኩም ሀቡባ እኔ እንደዛ አይነት አልሰራሁም። እኔ እንደዛ አይነት አላደረኩም ሲጀመርም። ስለዚህ ሆዳ ውስጥ ያለው ግን ያንተ ነው፣ ይሄኛው ብቻ። አይሰማም? ይሰማል። አሁን ሆዳ ውስጥ ያለው ብቻ ነው ያንተ፣ ሁለቱ ያስወረደቻቸው ያንተ አይደለም። እኔ ከወዷ ያለውን እኔ ሀዛ ቤት ስወጣ ኔትወርክ እኔ እኔ እርግጠኛ አይደለሁም። ጥሩ አንተ ፍቅር ዲዛይን እንደምት ግንኙነት ግንኙነት ነበረን። እኔ ግን እርግጠኛ ግን አይደለሁም። ኦኬ ገባኝ። ችግር የለውም ግንኙነት ነበራችሁ። ስለ ልጁ እርግጠኛ አይደለም። ፍቅር ዲዛይን አንተ እንደምትለው አይነት መጥፎ ሰው ከሆነ ለምን እሷን እርጉዝ ሆና አውጥቶ አልጣላትም? ለምን ያሰራታል? ለምን እንደ ቤተሰብ ጥላ ከለላ ይሆናታል? እሷ ባዳ ሆና አንተ ዘመድ ሆነክ እንደምትለው ጥሩ ሰው ካልሆነ ደሞዛችሁን መልሶ የሚወስድባችሁ ከሆነ ለምን ለዚቺ ሰው እርጉዝ እንኳን ሆና ለምን አላባረራትም? የድርጅቱን ህግ ጥሳችሁ ሪሌሽንሽፕ ግንኙነት ጀምራችሁ ስራ ቦታ ላይ አስጠግቷችሁ አንተ ጥለህ ኮተክ ሳትባረር እራስህ ጥለህ ኮተ እሷ ግን እርጉዞና እንዴት አስጠጋት እንዴት አላባረራትም መጥፎ ሰው ከሆነ ብር ያልሰጣትማ ብር ያልሰጣት እንዴት ብላ ትወጣለች ብሯን ይዞባታላ ብር እኮ የሁላችንም እየተያዘ እኮ ነው አልኩሽ አቦ አልሰማሽም ለአንተ የሰጠችህ 23000 ብር ታዲያ ኬክ አምጥታ አቦ አንዴ ላውራ ከይቅርታ ጋራ ለኔ አልተሰጠኝ ብር ይዞ ነው ለኔ ብር መሰጠኝ ቀኑ ሙሉ ስታወሪ ነበር። ይጨርስ ከዛ አንቺ ረጅም ሰዓትሽን ሰጥሻለሁ። ይጨርስ እሱ መጀመሪያ። እሺ ደሞዝ እየተሰጣት ካልሆነ በነፃ እያገለገለች ከሆነ የጉልበት ብዝበዛ እየተካሄደባት ነው። ሀያ ሶስት ሺ ድርሃም ከየት አምጥታ ነው ለአንተ ልብስክን ጫማክን፣ ዶድራንትክን፣ ፓንትክን፣ ካልሲክን ሁሉ ነገርክን ስታለብስ፣ ስታበላ፣ ስታጠጣ የኖረችው? ሀያ ሶስት ሺ ድርሃም አንተ ላይ ያፈሰሰችው ከየት አምጥታ ነው? ፍቅር ዲዛይን ደሞዟን እየከፈላት ካልሆነ ይኸውልሽ ሀቡ አይደለም፣ ሀያ ሦስት ሺህ ብር እኔ ስለ እሷ ደግሞ አይመለከተኝም። ስለራሴ ግና፣ ስለራሴ በወር ውስጥ እየፈረምን የምናወጣው ብር አለ። ታያለች በወር ውስጥ ማለት ነው የምናወጣው ብር አለ። ያንን አውጥቼ ነው እንጂ ለእኔ